በቺ ሄለን የምትባለች ትልቅ ስ አሁን እሷስ መብርሃን ነው ምጣቻለሁ ወደ ወዳ አይመስላችሁ፣ ማርያም ብር ተከፍሏት ነው ብር ተከፍሏት ነው ያ ሁሉ ለቤታ፣ እንደዚህ ብላ በቃ ነገር እንትን ብላ። አሁን ደግሞ በጎን ፊንገር እንቁርት የሆነ ወይ የቡናሽ ምናምን ብሎ ዮዳ ምናምን ሲያደረጓት ይሄ ነው በቃ፣ እነሱ ለስራቸው ነው። እነ ሊያ ይቱባላቸው እነ እንቁርት ይቱባላቸው። እቺ ሄለን ምትባል ዩዳ ዩቱባቸው እዚህ ቁጭ አድርጎ ከእናንተ እዚህ ያወሩ እዚህ ነው የሚሸቅሉ። ዩቱባቸው በእናንተ ነው የሚሸቅሉ። እናንተ ስታዩቸው ቫይራላቸው ብር ይከፈላቸዋል። ወዷቸው እንዳይመስሏቸው። የእነሱ የቤተ አጀንዳ እያመጡንትን ቤተ አሁን በቃ በአይን ሰው ገብታለች፣ በሰው ተወዳለች፣ በልብ ሰው ገብታለች ምናምና የእሷ በቃ የእሷ ውድቀት ስለሚፈልጉ ከዛ ሰው ይከተላን በሚለው እንደዚህ የሚያደርጉ ያሉ እንጂ አሁን ስቼ የለም ስትልቅ ሴትዮን አትማርያምን እንዲሁም አሁን መቁረቢያዋ ነበረ ቤተክርስቲያን፣ ነጠላ አርጋ ምናምን ቤተክርስቲያን ሄዳ ይቀርበልኝ፣ እግዚአብሔር አባቴ ይቀርበልኝ፣ ተሳስቻለሁ፣ ያሁሉ ግፍ የሰራው ያሁሉ የተሳደብኩት ነጠላው አርጋ ቤተክርስቲያን ዋሄዳ መቁረብ መስገድ ነው የነበረባት እንጂ ከልጇ ጋር እንደዚህ አፍላፍ መከፋፈትም አልነበረባት። ሳፖርት አርጋታለች በደንብ። እሷ እንድትሳደብላት ምናምን ብላ አይደለም ያው ዝምብላ ብላ በቃ ሙዳ እንደዚህ እቺ ዝምብላ ማይረባ ቅጠል ምትበላ ቅጠል ጫት፣ ትክክለኛ ጫት ኳ አትበላም። ክዝባራ ነው ክዝባራ የሚባል ቅጠል እና የሚሳደብ ሰው መቼም ሰው ተከታይ አይኖረውም። የሚሳደብ ሰው ማርያም፣ የሚሳደብ ሰው ወዳጅ ያጣል። በሰላጣ የምትመረክና እናቴት ምሽ ሰላጣ ሰላጣማ ክዝባራ የሚባላለ ክዝባራ የሚሳደብ ሰው እድሜ አይኖረውም። እድሜ ቲክቶክ ላይ ያበ ሰው እድሜ አይኖረውም። ወዳጅ ያጣል። ብዙ ነገር ማርያም፣ ብዙ ነገር ያጣል የሚሳደብ ሰው ከስድብ ምንም እንትን አይመጣም። አንዳንድ ሰው አሳሳት ነው ትክክል ነው፣ ግን በቃ እና ማማሄለን በመቁራውያ ሰዓት ዝም ብሎ ቤተክርስቲያን ሄዶ እግዚአብሔር ወይ አጥፍቻ አለው ተሳድቤ ያለው ያለ ዕድሜ ቲክቶክና ዩቱብ ገብቼ እንደዚህ ብያለው ብለው ነጠላ አርጎ ንስሃ የገብተው ይቁረቡ ማማሄለን

ቤት አለች ግን ሙ ቤት ሙ እንትን አርጋዋለች። ድምፅ ልክ የላት አለው ችግር የለም። አንዳንድ ለሷ ውድቀት የሷ ን የሚፈልጉ ሰዎች አይሳካላቸውም። መቼም አይሳካላቸውም። እግዚአብሔር እነ ሊያፊንገር እነ እንቁርት የሚያደርጉት ተንኮል እነ ኢዮዳ ምናምን አይሳካላቸውም። ዘለዓለም በቃ ከሰው በታች ነው የሚኖሩ እነሱ። እሷ ደግሞ ከፍ ያለች ነው የምትኖረው። ቤታዩ ማርያምን ከፍ ያለች ነው የምትኖረው። ኢየሱስ በቃ ሰው ሆኖ የሰው ውድቀት የሚፈልግ ሰው ዘላለም በቃ ወደ ታች ዝቅ ያለ ነው የሚኖረው። ማርያምን እንምላቻለሁ። የሰው ውድቀት የሰው በቃ መጥፎ ነገር የሚመኝ ወደ ታች ህይወታቸው ይዋቸው ማርያም። ይሁዳ ቢሆንም፣ ጭንቆርት የምትባልም፣ ኪልያ ፊንገር በቃ ማርያምን በቃ በሰው ትንኮል እና ትንኮል ሴራ የሚያስቡ መብራን በቃ ይሳካላቸው። እሷ ነው ሁሉ ጊዜ የምታሸንፋቸው አሸናፊ ናት። እና የነሱ አንዳንድ ዝም ብለው እንደነሱ ተንኮለኛ ወን ደሞ ሲያስጠሉ ማርያም በግድ በቃ ለምን አሸነፍሽን ለምን ሰው ተከተለሽ ነው እንጂ ምን አርጋ

ነበራቸው። ው ስክሬች ታርግ ስክሬች ታርግ ይ ብሎክ አስገብቻታለሁ። በትንሹ በዚህም ብሎክ አስገባታለሁ። በቃ እንደዚህ የኤልሹና የኪዲ እንትን ስላረኩ በቃ ምናምን ብላ በቃ እንደዚህ የጣላን ምናምን መስሏት በቃ ተደስታ ጊፍት ልትሰጠኝ ምናምን እንደዛ እንደዛ ኳላቸው። ነሱ እኔ ፋር አደለም። እኔ እዮዳ አደለም። እኔ እንቁርት አደለም። ማርያም እኔ እኔ ሰው ከወደድ ከወደድኩ ነኝ። በግፍትን አልታለልም በምንም አልታለልም። እኔ በቃ ለእኔ በግፍት ሰው አይታለኝም። ሰው እየታዘባቸው እየጠላቸው ነው የሚሄደው ያለ ማርያም አገባች ያሏት ነው መጣ ጎም ማይሆም ነው ዶንት ወሪ ፋሚሊ ገብታለች ምናምን አለች። አንድ ጽፋለች። ለዛ ነው። ቆይ ዴዚ በጋም ላክ ዴዚ ዋት ሃፕን